ተመልካቾቻችን ይህ ሲኤምኤን ቴሌቪዥን ና ሬዲዮ። አዋጅ አዋጅ አዋጅ፣ መንግሥተ ሰማይ ቀርባለች እና ንስሐ ግቡ በወንጌል እመኑ። የማርቆስ ወንጌል ምዕራፍ አንድ ቁጥር 15 ክብር ለእግዚአብሔር ይሁን። እንዴት ሰነበታችሁ? እግዚአብሔርን እጅግ አድርገን እናመሰግናለን ቅዱሳን ዛሬ ለመጀመሪያ ጊዜ በዚህ ፕሮግራም ላይ የገባችሁ እኔ ዶክተር አምሳሉ አየለ እባላለሁ። በተለይ በዚህ ፕሮግራማችን ላይ ተከታታይ የሆነ ትምህርት ስለምሰጥ በዛ ያለውን ትምህርት እንድትከታተሉ እየጋበዝኩኝ ዛሬ የምናየውና የምንመለከተው ከንጥቀት ጋር ተገናኝቶ የዓለም መጨረሻ ምንድን ነው። ብዙ ሰዎች የዓለም ፍጻሜ የዓለም ፍጻሜ እያሉ ሲያወሩ እንሰማለን። ከዛ ቀጥሎ ግን የሰይጣን ፍጻሜ መቼ ነው የሚሆነው? የዚህ አሮጌው ምድር ፍጻሜ መቼ ነው የሚሆነው? የኃጢአተኞችና የጻድቃን አጠቃላይ ፍጻሜ መቼ ነው የሚሆነው የሚለውን ነጥቦችን አጠር ባለ ጊዜ አብረን ለማየት እንሞክራለን። እግዚአብሔርን እጅግ አድርገን እናመሰግናለን። ጊዜውን እግዚአብሔር ይባርክልን። በዚህ ቦታ የዓለም ፍጻሜ የሚል ነገር እናያለን። ደቀ መዛሙርትም ጌታችን ኢየሱስ ክርስቶስን ማቴዎስ ምዕራፍ 24 ላይ መጨረሻው መቼ ይሆናል ብለው ይነግራ ይጠይቃል። የዓለም መጨረሻ ማለት ምን ማለት ነው? የሚከናወኑ ክንዋኔዎችስ መቼ ነው የሚከናወኑት? ስለዚህ ዓለም በብዙ መልክ ላይ ነው ፍጻሜዋ እያለቀ የሚለው የመጀመሪያው በዓለም ላይ ያሉ አማኞች የክርስቶስ ኢየሱስ የሆኑት የሚነጠቁበት ጊዜ ነው። የንጥቀት ጊዜ ይባላል እንጂ የዓለም ፍጻሜ ወይም የዓለም መጨረሻ አይደለም። ለምን? አማኞች የክርስቶስ ኢየሱስ የግል አዳኝ አድርገው እውነተኛ አዳኝ አማላጅ አድርገው የተቀበሉት በሚነጠቁበት ጊዜ ዓለም እንደነበረ ይቀጥላል። የሚነጠቁት አማኞች ናቸው። እሱ የዓለም መጨረሻ ሳይሆን የቤተ ክርስቲያን መነጠቅ ይባላል። ሁለተኛ ላይ ስንመጣ ደግሞ አውሬው ለሰባት ዓመት በምድር ላይ ሲገዛ ከቆየ በኋላ እሱን ባለፈው ትምህርት ጋር ታይተነዋል። ሀሳቡን ግን መረዳት ያስፈልጋል። ሲገዛ ከቆየ በኋላ በተለይ አንደኛ ተሰሎንቄ እና ሁለተኛ ተሰሎንቄ ምዕራፍ ሁለት ላይ የምናየው አመፀኛው ተገልጦ ዳንኤል ምዕራፍ ዘጠኝ ላይ ቁጥር ሰባት ጀምሮ ያለውን ስናይ ከዓለም ጋር ውል አድርጎ ሰባት ዓመት የሚቆይበት እሱ፣ ሌላው ደግሞ የዓለም ስርዓት ነው። ይሄ ከሰባት ዓመት በኋላ የዓለም ስርዓት በምድር ላይ ሰይጣን የሚሰራው ስርዓትና በምድር ላይ የሚከናወን የሰው ስርዓት ያቆማል። ልክ ሰባት ዓመቱ ሲከናወን ከዛስ ጌታችን ኢየሱስ ክርስቶስ ከተነጠቅነው ጋራ ከሰማይ ወደ ምድር ይወርድና ለአንድ ሺህ ዓመት አሁንም በዚች ምድር ላይ እግዚአብሔር ልጅ ክርስቶስ አንድ ሺህ ዓመት ይነግሳል። አሁንም ይቺ ምድር ላይ ያለው ምንድነው የሚቀየረው? የሰውና የሰይጣን ስርዓት ከምድር ላይ ያከትምና የእግዚአብሔር መለኮታዊ አገዛዝና ስርዓት ለአንድ ሺህ ዓመት በምድር ላይ ይቀጥላል። ምድር ሰማይም አለ ማለት ነው። ልክ አንድ ሺህ ዓመቱ እንዳለቀ ሳይጣን አንድ ሺህ ዓመት ታስሮ ይቆይና ሲፈታ አሁን እዛ ላይ ምን ይሆናል? የዓለም ፍጻሜ የሚሆንበት እየተቃረበ ስለሚሄድ ሳይጣን ሲፈታ የዓለምን ሕዝብ በሙሉ በአንድ ሺህ ዓመት የነበሩትንና በተለይ የመጨረሻው ዓመታት የቀሩትን ምክንያቱም በዛን ጊዜ ከተነጠቅነውና ከተለወጥነው ውጪ በምድር ላይ የሚኖሩ የሚባዙ የሚዋለዱ ሰዎች አሉ። ሌላ ጊዜ እናየዋለን። እነሱ የተባዙ ዓለምን ስለሚሞሉ አንድ መቶ ዓመትና ከዛ በላይ የቆዩ ስለሚሞቱ በአንድ ሺ ዓመቱ ውስጥ ቢያንስ አስር ጀኔሬሽን ይኖራል። ዘጠኞ ጀኔሬሽን ያበቃና አስረኛው ጀኔሬሽን ላይ ሲደርስ ሰይጣን ከስርዓቱ ይፈታል። ሺ ዓመት ያልቃል። እኛም ሁላችን ወደ ሰማይ ከክርስቶስ ጋር ስለምንነጠቅ ምድር ላይ የክርስቶስ የነበረበት የነገሰበትን ቦታና ቅዱሳን የነበሩበትን ሰፈር ለማጥፋት የሚንቀሳቀስበት ጊዜ ይሆናል። በተለይ ራእይ ምዕራፍ ሃያ ላይ ቁጥር ሰባት ሺህ ዓመቱ ሲፈጸም ሳይጣን ከስራቱ ይፈታል፣ በአራቱ ምድር ማዕዘናት ያሉትን አሕዛብ ጎግና ማጎግን እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያክለው የሚያክል ወደ ምድር ስፋት ይወጣል። የቅዱሳንን ሰፈር የተወደደችውንም ከተማ ከበቡ እሳት ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውን ዲያብሎስ፣ አውሬው፣ ሐሰተኛውን ነቢይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣሉ። ለዘላለም እስከ ዘላለም ይሰቃያሉ። ሰይጣን፣ ተከታዮቹ፣ በምድር ላይ የነበሩት ህዝቦች በሙሉ ያልቃሉ። እኛ ሻመቱን እንዳለቀ ስለተነጠቅን ምድር ላይ አልቀረንም። ምድር ላይ ግን የነበሩትና ከሱ ጋር የተባበሩት ያልቃሉ። አሁን ምድርና ሰማይ ባዶ ናቸው። የሰው ፍጥረት በሙሉ ያልቃል። አሁንም መጨረሻው ገና ነው። ልክ አሁን ወደ ምዕራፍ ሀያ ራዕይ ምዕራፍ ሀያ ቁጥር አስራ አንድ ስንመጣ ነጭ ዙፋን ፍርድ የሚከናወንበት ይሆንና በዛ ልክ ምዕራፍ ሀያ አንድ ላይ አዲስ ሰማይና አዲስ ምድርን አየው። ፊተኛው ሰማይና ፊተኛው ምድር አልፈዋል። አሁን የዓለም መጨረሻ የዚህ ዓለም መጨረሻ የሚሆነው ምዕራፍ ሃያ አንድ ላይ ፊተኛው ሰማይና ፊተኛው ምድር አልፈዋል ባህርም ወደፊት የለም ይላል። ልክ ይሄንን ስንመለከት ሰማይና ምድር አሁን ያሉት ያኔ ነው የሚያልቁት፣ የሚወገዱት። መጽሐፉም እንደሚናገረው ሰማይና ምድር ይላል ከፊቱ ሸሹ፣ በተለይ ምራፍ 20 ራእይ ምራፍ 20 ቁጥር 11 ላይ ምድርና ሰማይ ከፊቱ ሸሹ ስፍራ አልተገኘላቸውም። በቃ ከዛ ጊዜ ጀምሮ አሁን ያለው አሮጌ ምድርና ሰማይ ይጠፋል ይወገድና፣ አዲስ ሰማይ አዲስ ምድር ነው የሚለው። ታድሶ አይደለም አዲስ ነው የሚሆነው። ይህ አሮጌው ሰማይና ምድር አልፏል ነው የሚለው እንጂ አይታደስም። አዲስ ሰማይና ምድር ነው። በአዲስ ሰማይና ምድር መካከል ደግሞ አዲሲቱ ኢየሩሳሌም ትመጣለች ማለት ነው። ያለ መጨረሻ የሚሆነው በዚህ መልክ ይሆናል ማለት ነው። ወደ ሁለተኛው ትምህርታችን እንምጣል። የሰይጣን ፍጻሜ መቼ ነው የሚሆነው? ሰይጣን እንግዲህ እየተንቀሳቀሰ ይቀጥልና ልክ ሰባት ዓመቱን አውሬውስ ወይም ዲያብሎስ በምድር ላይ ከሰራ በኋላ ልክ ምዕራፍ ሀያ ላይ የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘው መልአክ ከሰማይ ሲወርዳየው የቀደመው ነባብ ዘንዶውንም አይ ያዘው፣ ሺህ ዓመት አስረው ወደ ጥልቅም ጣለው። ሺህ ዓመት ታስሮ ይቆያል ማለት ነው። አሁን ግን አላለቀለትም። ሺ ዓመት ከታሰረ በኋላ ልክ ቁጥር ሰባት ላይ ምዕራፍ ሃያ ራእይ ሺ ዓመቱ ሲፈጸም ሰይጣን ከስርዓቱ ይፈታል፣ በአራቱ ማዕዘን ምድር ያሉትን አሕዛብ ጎግ ማጎግ እንዲያስታቸው፣ ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያክል ነው። ወደ ምድርም ስፋት፣ ወደ ቅዱሳንም ሰፈር የተወደደችውን ከተማ ይከባል። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውን ዲያብሎስ አውሬውና ሐሰተኛው ነቢይ ምዕራፍ 19 ላይ የተጣሉት ማለት ነው፣ ወዳሉበት ወደ እሳቱና ወደ ድኙ ባህር ተጣለ። ልክ ሰይጣን እሳት ባህር ይገባል። ፍጻሜው እዚህ ጋር ይሆናል ማለት ነው። ቀጥለን የምንመለከተው የኃጢአንና የጻድቃን ፍጻሜ ድምዳሜያቸው መቼ ነው የሚለው እናያለን። ይሄ ድምዳሜ የሚሆነው ዮሐንስ ራእይ ምዕራፍ 20 ከቁጥር 11 ጀምሮ እስከ 15 በምናየው ክፍል ድምዳሜው ኃጢአተኛና ጻድቅ አሁን እየተተረማመሰ ነው ያለው። የሚያልቅለት የሚለያይበት ጊዜ እዚህ ነው። ምን ይላል? ታላቅ ነጭ ዙፋን በእርሱ ላይ የተቀመጠውን አየሁ። ከዛስ፣ ምድርና ሰማይ ከፊቱ ሸሹ፣ ስፍራ አልተገኙም። ከዛ ምን ይሆናል? ሙታን ሙታን ሲል ታናናሾች ታላላቆች በሙሉ በዙፋኑ ፊት ቆመው ይታያሉ። ካለፍጥረት ጀምሮ ያሉት ማለት ነው። ከዛስ እነዚህ ሲቆሙ እግዚአብሔር ልጅ ክርስቶስ መጽሐፍትን ይከፍታል። አንድ መጽሐፍ ነው የሚከፈተው መጀመሪያ። በዛ መጽሐፍ ላይ የሕይወት መጽሐፍ ተብሎ ይጠራል። ክርስቶስን ያመኑና የክርስቶስ የሆኑት በዛ መጽሐፍ ላይ ስማቸው አለ። ከዛ ቀጥሎ ደግሞ መጽሐፍት ይከፈታሉ። ብዙ መጽሐፍት ናቸው። በመጽሐፍ ተጽፎ እንደነበረ ደግሞ እንደ ስራቸው መጠን ይከፈላሉ። የክርስቶስ ያልሆኑት እንደ ስራቸው መጠን ይከፈላሉ። ከዛስ ባህር፣ በእርሱ ውስጥ ያሉት ሙታንን ሰጥተዋል። ሞትና ሲኦል ይያዝና በእርሱ ዘንድ ያሉትን ሙታን በሙሉ ይሰጥና እያንዳንዱ ሞትና ሲኦል የያዛቸው የክርስቶስ ያልሆኑትን በሙሉ እንደ ስራቸው መጠን ይከፈላቸዋል። ከዛ ሞትና ሲኦል አሁን የሚያስፈራረው ሞትና ሲኦል በእሳት ባህር ውስጥ ይጨምራል። የእሳት ባህር ውስጥ ይገባል። ይህም የእሳት ባህር ሁለተኛው ሞት ነው። በህይወት መጽሐፍ ተጽፎ ያልተገኘ፣ አዳምጡ። በህይወት መጽሐፍ የተጻፈው ወደ እግዚአብሔር መንግስት ይገባል። ምዕራፍ ሃያ አንድ ላይ እናያለን። በእግዚአብሔር መንግስት የማይገባና በህይወት መጽሐፍ ማለት ኢየሱስ ጌታና አዳኝ አማላጅ እንደሆነ ያልተቀበለ ህይወቱን በክርስቶስ ኢየሱስ ያልዳነ በሙሉ በህይወት መጽሐፍ አይጻፍም። በህይወት መጽሐፍ ያልተገኘ ለቁጥር 15 ምዕራፍ 20 ላይ ማንኛውም በእሳት ባህር ውስጥ ተጣለ። እሺ አሁን እነሱ በእሳት ባህር ውስጥ ሲጣሉ ምዕራፍ ሃያ አንድ ላይ አዲስ ሰማይና ምድርና አየሁ ፊተኛው ሰማይና ፊተኛው ምድር አልፈዋል፣ ባህር ወደፊት የለም ይልና ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅም ከሰማይ እንዲህ ይላል እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎቹ ሁሉ ከዓይኖቻቸው ያብሳል፣ ሞት ከእንግዲህ ወዲህ አይሆንም፣ ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ሲል ሰማሁ። በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እኔም እነዚህ ቃሎች የታመኑና እውነተኛ ናቸው፣ ጻፍ አለኝ ይላል። እንግዲህ ምዕራፍ ሃያ አንድ ላይ የቅዱሳን የጻድቃን፣ የክርስቶስ የሆኑት በሙሉ በአዲስ ሰማይና ምድር፣ በዛም በምትወርደው አዲስ ኢየሩሳሌም ውስጥ በክርስቶስ ኢየሱስ ጋር እንደተሸለመች ሙሽራ አብረን ከእሱ ጋር እንሆናለን። ከእነርሱ ጋርም ጌታ ያድራል፣ እርሱም ህዝባች ህዝቡ እንሆናለን። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሁ አምላካቸው ይሆናል እንባዎቹ ሁሉ ከዓይኖቻቸው ይታበሳሉ። የዘላለም ነገር የሰው ልጆች ክርስቶስን የሚያምኑት በዚህ ይቀጥላሉ። ክርስቶስን የማያምኑ ግን ማንኛውም በእሳት ባሕር ውስጥ ይጣላል። ሁለቱ ልዩነቱ እዚህ ላይ ይሆናል። አረጌው ሰማይና ምድር ቀደም ሲል እንዳየነው የመጀመሪያው አረጌው ሰማይና ምድር ይላል። በዚህ ምዕራፍ ሃያ አንድ ላይ ራእይ አዲስ ሰማይና ምድር አየው። ፊተኛው ሰማይና ፊተኛው ምድር አለፉ። ስለዚህ ሰማይና ምድርም አሮጌውና አዲሱ የሚለይበት ጊዜ ያኔ ይሆናል ማለት ነው። እንግዲህ ወደ ወገኖቼ ይህንን የእግዚአብሔርን ቃል በዚህ ክፍል ላይ ስንመለከት ትልቁ ነጥብ ምንድን ነው ስንል እኔና እናንተ በምድር ላይ ያለን ሰዎች እድል አለን፣ አሁን በህይወት ሳለን፣ እሱም ኢየሱስ ነው እድላቸው። እሱን የምናገኝ፣ የምንቀበል የጌታ የኢየሱስ ክርስቶስን ሞትና ተንሣኤ አምንን አዳኛችን አድርገን በፍጹም ልባችን ከተቀበልን በዚህ በአዲስ ሰማይና ምድር በምትመጣው አዲስ ኢየሩሳሌም ለዘላለም እስከ ዘላለም ከእግዚአብሔር ጋር በእግዚአብሔር መንግስት ይኖራለን። ለዚህ ቅዱሳን ሆይ ዛሬ እናንተ እንድትተጉ ጠንክራችሁ ለሌሎችም እንድትመሰክሩና ራሳችሁ እንድታዘጋጁ እየመከልኩ ምናልባት በዚህ ሰዓት ለመጀመሪያ ጊዜም ይህንን መልእክት የሰማችሁ የሚሆን ተደጋግማችሁ ሰምታችሁ ለጌታ ያልመጣችሁ ከዚህ መከራና ስቃይ ድናችሁ ወደ መንግስቱ እንድትገቡ አብራናችን ጸሎትን ጸልያን ከኔ ጋር እንድትጸሉ ይጋብዛለሁ። ቅዱስ አባት ሆይ አመሰግናለሁ፣ አመሰግንሃለሁ። እኔ ኃጢአተኛና በደለኛ ነኝ። አቤቱ ኃጢአቴንና በደሌን በጌታ በኢየሱስ ክርስቶስ ደም እንድታጥብልኝ አንተ ጌታና ዳኝ እንደሆንክ ስለ እኔ ኃጢአት እንደሞትክም አምናለሁ። ጌታ ሆይ ኃጢአትን እክዳለሁ፣ ሰይጣንን እክዳለሁ፣ ዓለምን እክዳለሁ። አንተን ጌታና አምላክ አድርጌ እቀበላለሁ። ከዚህ ሰዓት ጀምሮ ልጅ እንደሆን አድርገ ተቀበለኝ። ስሜን በሕይወት መጽሐፍ ጻፈው። ሰላምና እረፍትንም ስጠኝ። ቃልን እንዳነብ ርዳኝ። መንፈስም ያግዘኝ። ጌታ ሆይ ወድሃለሁ ነፍሴን ስለተቀበልክ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ወገኖች ይህንን ጸሎት ድምፃዎታችሁም ይሁን በልባችሁ የጸለያችሁ ሰዎች ቃሉ እንደሚናገር ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ስለሚል ስልጣንን ታገኛላችሁ፣ የእግዚአብሔር ልጆች ትሆናላችሁ። አሁን በተናገርነው አዲስ ሰማይና ምድር ለዘላለም ትኖርላችሁ፣ ትነጠቃላችሁ። ለዚህ ተዘጋጁ። እግዚአብሔር ባርካችሁም። እግዚአብሔር ትምህርታችን በዚህ እንጨርሳለን። የሚቀጥለው ጊዜ እግዚአብሔር ቢፈቅድና ብንኖር ደግሞ ተከታዩን ለማቅረብ እንሞክራለን። ተባረኩ። አዋጅ አዋጅ አዋጅ! መንግስተ ሰማይ ቀርባለች እና ንስሐ ግቡ በወንጌልም እመኑ። የማርቆስ ወንጌል ምዕራፍ አንድ ቁጥር 15። ተመልካቾቻችን ይህ ሲኤምኤን ቴሌቪዥንና ሬዲዮ፣ እኔ ደግሞ ተስፋዬ ካሳሁን የሲኤምኤን ቴሌቪዥንና ሬዲዮ ዋና ስራ አስፈጻሚ ነው። ሲኤምኤን ቴሌቪዥንና ሬዲዮ የእግዚአብሔር መንግስት የሚያገለግል የቴሌቪዥንና የሬዲዮ ጣቢያ አገልግሎት ነው። በተለያዩ አጋጣሚዎች በተለያዩ የማህበራዊ ሚዲያ ድረገጾች፣ እነዚሁም በሳተላይት ወደ እናንተ እየደረሰ እያገለገልን እንገኛለን። ማን ነው መሰበክ ያለበት? ለትምህርታችን የተጻፈው መጽሐፍ ቅዱ ይህ ዋና አላማው የሆነው የእግዚአብሔር መንግስት ለህዝብ እንዲደርስ እና ብዙዎች ከጨለማ እንዲወጡ በእግዚአብሔር መንግስት ውስጥ ያሉ ደግሞ እንዲጽናኑና እንዲማሩበት የተለያዩ ዝግጅቶችን ወደ እናንተ እያደረስ እንገኛለን። ይህ ብቻ አይደለም፣ ሌላ ብዙ ያስፈልገናል። አንደርስም፣ እኛ ሌሎች እኛ ላይ ተጨምሮም አንደርስም። ድንበር ተሻጋሪ የሆነ አገልግሎት እንዲሆን የሚያስችል ስለሆነ የወንጌልን ድምፅ በትልቁ በሰፊው ለማሰማትና እውነተኛ የዜና ምንጭ ለመሆን እንደ ዋና ስራ አስፈፃሚነቴ ለእናንተ ማቀርበው ጥያቄ ምንድን ነው? ከሲኤምኤን ቴሌቪዥንና ሬዲዮ ጋር በመተባበር እግዚአብሔር መንግስት እንድናገለግል በሩ ተከፍቶላችኋል። እውነት የራባችሁ እውነት የጠማችሁ ወገኖች ይህንን ሚዲያ በጸሎት በሀሳብ፣ በገንዘብ በመደገፍ አብረን እየተጠቀምንበትም እየተጽናናንበትም የምንሄድ ይሆናል። ገና ከህዝብም የምንቀበሉ ደግሞ በርካታ ራእዮች እንደምኖሩ እርግጠኛ ሆኜ ይህን እናገራለሁ። ሐበሻው ባለበት ቦታ ላይ ሁሉ ተደራሽነት ኖሮ ጥቅም ጠቅሞ እኛን ሳይሆን ህዝቡን የሚጠቅመውን ነገር ለይተን አውቀን ተነስተናል ብዬ አስባለሁ። ስለዚህ ኑና ያላችሁ እግዚአብሔር የሰጣችሁን ስጦታ እንድትጠቀሙ አብረን እንድናገለግል ጥሪ አቀርባለሁ። እንግዲህ ሲኤምኤን ቴሌቪዥን እና ሬዲዮ በተለያዩ ማህበራዊ ሚዲያዎችን በሳተላይትም ወደ እናንተ ለማድረስ የተለያዩ ዝግጅቶችን እያደረገ ይገኛል። እንግዲህ ይህንን በሚያደርግበት ጊዜ ብዙ ወጪዎችን፣ ብዙ የተለያዩ ቁሳቁሶችን ሊያስፈልጉት ይችላሉ። ስለዚህ የእግዚአብሔርን ስራ አብረን ለመስራት እንድንችል፣ እግዚአብሔር ያሳሰባችሁ ሰዎች የእግዚአብሔርን አገልግሎት እንድትረዱ፣ በዚህም አገልግሎት የተጠቀማችሁ ሰዎች ደግሞ ይህን ከዚህ አገልግሎት ጎን አብራችሁ እንድትቆሙ ጥሪ ማቅረብ እፈልጋለሁ። መሪው ደከመ፣ ለቀቀ፣ ሞተ፣ ዳነ ብለን አገልግሎቱን እናቆመ ባንችለው ተያይዞ የሚቀጥል ትውልድን ተሻጋሪ የሆነ አገልግሎት እንዲሆን የሚያስችል ስለሆነ ተቋምነቱን በጣም እንመርጠዋለን። ተስፋን እያየን ተስፋን፣ ፊቱን እያየን ለመስራት አለ የተቋቋመበት አላማ መስመር ተከትሎ እየሄደ ነው እየሄደ አይደለም መዋቅሩን በዚህ ልክ ስለተቀመጠ ማለት ነው። ይህንን የሚያደርግ ጥቂት ሰው። ለዚህ ነው ተስፋዬን በግልፀኝነቱ በቆራጥነቱ፣ ወይም ታማኝነቱ ለመሰግን ወጠው እኔም ጊዜን መስጠት አለብኝ፣ ማገዝ አለብኝ። የተወሰነ ጊዜ ነው እየገባበትና በተለይ ከኢትዮጵያ ውጭ ያላችሁ፣ በኢትዮጵያ ውስጥ ያላችሁ፣ በተለያየ ቦታ ውስጥ ያላችሁ ሁሉ የሲኤምኤን ቴሌቪዥንና ሬዲዮ አገልግሎት እንድታግዙ አደራ ማለት እንወዳለን። ከዚህ በተጨማሪ የሲኤምኤን ቴሌቪዥንና ሬዲዮ አገልግሎት የእግዚአብሔር ቃል በውስጣቸው ኖሮ ማገልገል እየፈለጉ ድሉ ያላገኙ ወይም ደግሞ በተለያዩ የአገልግሎት ዋጋ መወደድ ምክንያት የእግዚአብሔርን ቃል ወደ ሕዝብ ማድረስ ያልቻሉ ሰዎችን ማገዝ ይፈልጋል። ስለዚህ መታችሁ የእግዚአብሔርን ቃል ለሕዝብ እንድታቀርቡ እንግዲህ ባለን የስቱዲዮ ባለን በተዘጋጀንበት እናንተን ማገዝ እንፈልጋለን። በጣም በመጠነኛ የአገልግሎት ክፍያ ወይም ደግሞ አገልግሎት መዋጮ ማለት ክፍያ ማለት አይቻልም። እናንተም ምልክቶቻችሁን ለህዝብ እንዲደርስ እናደርጋለን። ይህንን ያቀረብኩላችሁ ተስፋዬ ካሳው ነኝ። በሲኤምኤን ቴሌቪዥንና ሬዲዮ አገልግሎት ተገልገሉ፣ ለሌሎችም ሼር አድርጎ። ይህ ሲኤምኤን ቴሌቪዥንና ሬዲዮ ነው።